እናንተንም በህይወት ቆይታችሁ ስላገኘናችሁ የአማራን ህዝብ ግፍና ሰቆቃን በትክክል የተረዳችሁት ይመስለኛል። ይመስለኝ በርቀት እንኳ እንኳን እያለ ነገሩ ምን እየተፈጸመ እንዳለ ብዙም ባሳቡ አሁን ከመጣችሁ በኋላና ሰራዊቱ ጋር ከተገናኛችሁ በኋላ ያያችሁትን የሰማችሁትን ሰብስባችሁ የራሳችሁን አቋም እንዳያዛችሁ እኛም እየተረዳን ያለበት ሁኔታ አለ። ቅድምም እንደተነጋገር ነው ወደፊትም ልንነጋገር እንችላለን። እንቻለን እስክቴት ድረስ የአማራ ሕዝብ የትኛውን ብሔር ጥላቻ እንደሌለበት የአማራ ሕዝብ እየታገለ ያለው በህይወት የመቆየት ዋስትናውን የማስጠበቅና የማስጠበቅ ጉዳይ እንደሆነ፣ የስልጣን የምን የምን ጉዳይ አይደለም እያታገለን ያለው ማለት ነው። ስለዚህ ሰርቫይቭ ለማድረግ ነው። የመጀመሪያው የተጠየቁ ጥያቄዎች በሰላማዊ መልኩ አልፈታ ስላለ ነው። በቃ ነፍሷ አነሳ ነው ማለት ነው። ስለዚህ የማንም ብሔር ጥላቻ እንደሌለብን እናንተም የምታረጋግጥ ነው። ከተለያየ ምናልባት አሁን ኢንተርቪው በጊዜ ጥረት ምክንያት ኢንተርቪው ያላደረግናቸው ከደቡብም ከተለያየ ቦታም የመጡ ወንድሞቻችን አሉ። እነኛ ምስክርነት መስጠት ስለሚችሉ አሁንም ወደፊት የምናረጋግጠው ከኦሮሞ ጋር ከትግሬ ጋር ከሌላውም ጋር ጥላቻ የለብን። እኛ አትግደሉነት፣ አያችንን እየመጣችሁ አታፈናቅሉነት፣ እህቶቻችንን አትድፈሩ፣ ሕፃናችንን አትግደሉ የሚል ቤታችንነት በላያችንና እንግዲህ እናንተ አሁን ሞርተር ሰምቼ አላውቅም ትላለህ፣ ግን የአማራ ሕዝብ በየትኛውም ቀበሌ ሞርተር ያልተወረወረበት ዙ ያልተተኮሰበት መርፍ ያልተተኮሰበት ቦታ የለም። በዛ ምክንያት ቤታቸው ቁጭ አሉ እናትና አባቶቻችን ሕፃናት ሳይቀሩ በመርፍ ሕይወታቸው ያጡ በጣም ብዙዎች አሉ። ስለዚህ ይህን ያክል ግፍ ነው እያደረሰብን ያለው እና ስላገኘናችሁ በእኔ በኩል አፋብሃ ምስራቅ አማራ ቀጠና የምንይልክ እዝ የልጅ እያሱ ኮር አመራሮችና የአፋባሃ የምንይልክ እዝ አመራሮች አሉ እዚህ። በኔ በኩል በጣም ከልብ አመሰግናለሁ። ምናልባት የተወሰነ መልእክት ማስተላለፍ የምችል ከሆነ አቤን የተወሰነ ወደ መድረክ የተወሰነ ባላቸው ነው። ዝሮ ዝሮ እናንተ ካላችሁት ውጭም ብዙ ፖለቲከኞችም ብዙ ነገር ብለዋቸው ሌላችሁ የምችለው ነገር ይሄ ስርዓት እጅግ በጣም አስከፊ ስርዓት አማራን እንዲያማራ ህዝቡን ለማስለቀስ የመጣ ስርዓት ነው። ስለዚህ ምን ማድረግ አለብን የሚለው ጉዳይ ላይ አሁን ሰው ለመኖር ከፈለገ ይሄንን ስርዓት መጣላለ። ለኦሮሞም አይመችም። ኦሮሚያ ላይ ከሸኔ ጋር ከገዛ ወንድሙ ጋር የአገር መከላከያ ሰራዊት ማለት ዳር ድንበር የሚጠብቃ የሚኒሻ ስራ የሚሰራ አድ ሰፈር ለሰፈር እየሄደ የሚኒሻ ስራ እንዲሰሩ አድርጉ። ወጣቱን ሀይል አምራቹን ሀይል እ እነሹም አብዴታ ልጆቻቸውን በሶስት ሚሊዮን ብር እየዳሩ ለእናንተ የሚያዘጋጁላችሁ ሰርግ ግን የሞት የሚደግሱላቸው ኮሎኔሎቻችሁ የከተማ ቦታ ተከፋፍለው ጨርሰ በስልጣን መባለት ከሶስት ከአራት ሚስት በላይ ያላቸው ባለጌዎች የኢትዮጵያን ክብር የማይጠብቁ ሌቦች ነው ማለት። እየጠበቃችሁ እናንተ እየጠበቃችሁ እናንተ፣ ጋራ ለጋራ እየሞታችሁ፣ የድሀ ልጅ ደሞ እንደ ደመ ከልብ እንደውሻ እያለቀ፣ እነሱ ግን ደሴ፣ ኮምቦልቻ፣ አዲስ አበባ፣ ሐዋሳ ቅንጡ ቅንጡ ቢላሚ ቢል ነው። ይሄን ማሰብ አለባችሁ ወጣት ናቸው። በዚህ ወጣትነታችሁ በዚህ ልክ እየሆናችሁ፣ ጋራ ለጋራ ህይወታችሁን እየሰዋችሁ አትቁሩ እዛ ያሉትን እንኳን ጓደኞቻችሁንም ኑ በሏል። የአማራ ህዝብ እሴት አለው፣ ባህል አለው፣ ሃይማኖት አለው። እሳቢ ያለው ምንም ሊያደርጋችሁ ሰው መግደልም ግድ ነው የሚገሉትን ነው ነው የሚገለው እንጂ ከሁለት መቶ ሰባ በላይ እዛ በዛኛው ግንባር ከማረክናቸው ኦሮሞዎች ናቸው ኦሮሞ ናቸው ብለን ግን ምክንያቱም ስርዓት ጋር ነው የሚያጠባጭ እንደተባለው ነው። ስርዓቱ ግን አስቸጋሪ ስርዓት ነው። አገር አይጠብቅም በዲፕሎማሲ የተሸነፈ ነው። ከኤርትራ ጋር ጠብ ነው፣ ከሶማሊያ ጋር ጠብ ነው፣ ከጅቡቲ ጋር ጠብ ነው። ዓለም አቀፍ ስታንዳርድ ያለው መንግስት አይደለም። ባለጌ መንግስት በቃ የመጨረሻ የብልግናው ጥግ። አንድ እንኳን ጎረቤት አሳጥቶ ነው አሁን። መልካም ጎረቤት እኮ ትግራይም፣ ትግራይን በዛ ልክ ቀጠቀጠ፣ አማራ ህዝብ ጋር አፋጅ አፋጅ፣ የኦሮሞን ህዝብ አሁን ነገ ከፍሎ የማይጨርሰው እያሸከመው፣ በኦሮሞ ህዝብ ስም የመጣ መንግስት ሽመልስ አብዲሳ ጋር እየተባባለ የአማራን ህዝብ ከወለጋ ጋር ከጅማ ከጉራጌ ከተለያየ ቦታ አፈናቀለ። ዛሬ በጃራ መጣለያ የእናንተ ወገኖች አማራ ሁኖ ይሄን መንግስት ለመጣል እብይታችሁ መግባት የለበትም። አለቀ እና ሁላችሁም ተባብረን ጥለን ለኦሮሞውም ለአማራውም ሰላም ማስፈናለች። አሁን አፋር ክልል መንገድ ተዘግቶ ነው ያለው። ህዝቡ ራበይ ቡቦት ሰልፍ ሱማሊያና ኦሮሞ ገጥሞ እየተፋጀኑ የትም ቦታ የማይነድሳት የለም። አብይ ከመጣ ሰባት ዓመት ሙሉ የእናንተ መንገላታት እናንተ ታቆታለ። ያልወጣችሁት ጋራ ያልወረዳችሁ ሸንተረራል አለ የለም። ይህን ሁሉ የምትሆኑት ግን እነሱ በቅንጡ ቤት እየኖሩ እነሱ ኒዘርላንድ ቤት እየገነቡ እነሱ በእንግሊዝ ሀገር በቅንጡ ቦታ ልጆቻቸውን እያስተማሩ ነው። እናንተ ኢትዮጵያ አይደለችም። ኢትዮጵያ የምትባለው ሀገር የት ናት? የለችም። ሳትኖር ለማ የኢትዮጵያ መከላከያ እንዴት ልትባሉት ትችላል ሳትኖር ውጊያው ሀገር ውስጥ አማራ ክልል ስመጣ ማህል አገር ነው መበጠብጠው። ገብተህ የአማራ ወጣት ቆቦ ይገባ ወልድያ ያገባም ስትል ስፈተሽ ነው ለህዝባቸው ያልታመኑ ምርጣምሳና ሚኒሻዎች አሉት። እነሱ ጋር እያቀናጀ ይለቀሃል፣ ታልቃለህ ነው። ስለዚህ ከእንዲህ አይነት እልቂት ራሳቸውን እንዲጠብቁ እዛ ላሉ ጓዶቻቸው በተለያየ መንገድ መልዕክት አስተላልፉ። እናንተም ለአንዴና ለመጨረሻ ጊዜ የሥራ ካልተወገደ በሰላም ሰርተ የምንኖርበት ቦታ የለም። አማራ ክልል ከዞን እስከ ጎጥ ድረስ ብሽቃ ይተኮሳል፣ ሞርተር ይተኮሳል፣ ዙ ይተኮሳል፣ መሪፍ ይተኮሳል። አሁን በዚህ ሰዓት፣ እኔ በማወራችሁበት ሰዓት፣ ደጋ ዳሞት ከአራት ኮሎኔል በላይ ውጊያ ነው። ሙሉ ጎጃ ውጊያ ነው። አሁን ሙሉ ሸዋ ውጊያ ነው። ሙሉ ጎንደር ውጊያ ነው። ሙሉ ወሎ ውጊያ ነው። ሶታዲ አማራ ክልል ጽንፈኛ ናቸው፣ ሌባ ናቸው ስትባል እንዴት ተሰማ? ሙሉ ህዝቡ ነው እንዴ ሌባ? በዚህ በዚህ ልክ በአራት ክፍለ ሀገር ደረጃ ተደራጅቶ ለህልውና የሚታገልን ሰው እንዲል ይበልጥ በዚህ ልክ ኃይል ገንብቶ እየተንቀሳቀሰ ያለን ተቋም እንዴት ሊበልጥ ይችላል? የማይሆን ማጥበርበሬ ሀሳብ ነው። ይሄንን ሀሳብ ፍተን አገር ከሚገነቡ አገር ከሚያቆሙ መከላከያ ሰራዊታችን ተረጋግቶ አገር የሚጠብቅበት ዳር ድንበር የሚሰራ መራበት ሥርዓት እስኪዘረጋ እናንተ ማብራቱን መታገል ግዴታ

ደም በቃ ደም ካላዴማ ህዝብ ለህዝብ ካላፋጅ ስልጣኑ ማይጸና አብይ ይሰራል እንዴ? የትግራይና ስንት ዓመት አለቀሰ። ዛሬ ከአማራ እናት ሁለቱ ጓሳ ገመር ጠምጥመዋል፣ በዚህ ወገባቸውን ታጥቋል። ይህን ያደረጉት ደግሞ ከወዲያ በእናንተ ወንድም ከዚህም ወንድ ብሎ ወንድም እያፋጁ ሚኒሻ ሰባ ሚኒሻ አልቋል። የነዛ ልጆች አስባችሁታል? ወደፊት አማራ በቱን ያህል የዘር ማጥፋት እንደተፈጸመበት አየህ። ሰባ ሚሊሻ ሲያልቅ ቢያንስ ሶስት ወስት ልጆች ቢኖሩት ወደ ቢኖሩ ወደ 220 አካባቢ ወላጅ አልባ ተፈጥሯል። ይህ ነው አማራ ላይ እንዲህ ዓይነት ግፍ ነው እየወረደ ያለው። በዳቦ የተሸፈነ ጥንፈኛ ታጠፋለህ የሚልህ ጥንፈኛ አይደለም፣ የምታጠፋው ህዝብ ነው፣ እንደ ህዝብ እየወረብክ ያለው። ስለዚህ ይህንን እዛም ያሉ ጓደኞቻችሁ ኑ በሏቸው። በሰላም እጁን የሚሰጥ አብይ መዋቅራዊ ስራ ዘርግቶ በሚያደርገው ምንም ነገር ሰራዊቱ ጋር ምንም ጠብ የለም ምንም

ሰራዊ ስራ የሌለበት ሀገር ውስጥ ገብታችሁ ያለአግባብ ከምትሞቱ አስባችሁታል መከላከያ ሁናችሁ አማራ ክልል ሁሉ መሞት መከላከያ ነበሩ አማራ ክልል ሄደው ሞቱ ሚኒሻ ናቸው እንዴ አማራ ክልል ሄደው ያሉት ወይ ግብፅ ሄደው ሞቱ ኤርትራ ሄደው ሞቱ ሶማሊያ ሄደው ሞቱ ቢባል ወይ ኔ ዳር ድንበር ሲያስከብሩ ይባል አሁን የምትሞቱ ወይ ኦሮሚያ ወይ አማራ ወይ ሆነ ጉምዝ ክልል ነው ሞቱ ራሳችሁ ሀገር ላይ ከሞታችሁ አገር መከላከያ አይደለም ሚኒሻ ናቸው

እንደነሱ ነሱ ወዲያምነት ምርጥ ሀምሳን ይዞ መቀለብ ከበር ያማል። ለምን አማራ ሁነው አማራ በታች ባንዳ ሆኗል ይላል ሰውዬ። ከእሱ በላይ ባንዴ ከነሽ መልሳ ብድሳቂ ትስር ቁጭ ብሎ ሲመክር የሚሆን ማን ነበር? አማራ በታች እኮ ባንዳ ሆኖ ያውቅም። አሁን የተመስገን ተሸገረ ተመስገን ጥሩ ተመስገን። ስንት ሌቦች፣ ወራሪዎች፣ ፖለቲከኞች ናቸው እናንተ ህይወት እንዲቀጠፍ የሚያደርጉ

የመንግስት ተጠላም ተወደድም ነጻ ያወጣው ኦሮሞ ሰውዬ ተነጋግዘው ነው በሰላም እጁን የሰጠው ኦሮሞ ምንም አይሆን። እኛ አማራውት ትናንትና ፈረንጅን ጣሊያንን ማርከን በሚኒሊክ ዘመን አጥበን ወደ ውጭ ምንና አይደለም። ይሄ ወደ ክልሉ ለመላክ ማለት ነው። ብትመጣም ነገር ስለምትማረክ አትማር አታስበውም። ብታስበውም ግን የአማራ ልጅ መልሶ ይማርካል። ሶስት ጊዜ በነገራችን ላይ ቃል ማርከውት መልሶ አሁን

ሳርቅጠሩ አሁን አማራ በጭራሽ አናርስ። 24 ሰዓት ሰባት እንሰራለን እንጂ ያብይ መንግስት በስልጣን አይደለም። እኔ ላልፍ ይችላል፣ ዲያኒ ላልፍ ይችላል፣ የሆነ አካል ያልፍ ይችላል። ልጆቻችን ያስቀጥሩ። አሁን ልጆቻችን ቃቃ የሚጫወቱት በስናይፐር በክለብ በቃ ለኦሮሞም ህዝብ ልጅ ህዝቡን ልጆቹን እየላከ አፈር አስበላች። የአማራ ሸንተረር አይጨርሳት ለማፈራ አለዛው ይረሱ፣ አርፈው ይረሱ፣ አይዋጉት አለ ህዝቡ ጋር ምንም ጠብ የለንም። አይዋጉ ለመሬት አለ ዘው ይረሱ። ይሄ ባለጌ ስርዓት ከህዝብ ከህዝብ እያጋጨ አስጨርሰን ለኦሮሞ ህዝብ መልእክት አስተላል አማራ ሳር ቅጠው ታጥቋል። ግን እኛ ሞርተር ብቻ አይደለም ያለም ብዙ አለ። እንግዲህ እናንተ ያላያችሁ ብዙ አለ። አንተ ሰምተው ማታቀውን አማራ መሬ መተሰማው አይደል ነገር ብዙ ትሰማል።